መጥተናል ቤተሰብ እንደተለመደው እንግዲህ ቃላችንን አክብረን እነሱም ቃላቸውን አክብረው ማለት ነው። እንግዲህ በብሪታኒያ ቤት በዙዙ ፋሚሊ ቤት እንግዲህ የአህሙና የፈኪል ልዩ የኢፍጣር ፕሮግራም ነበረ። ግብዣዋን በደንብ ባማረ መልኩ ፏ ደመቅ አድርጋ እንግዲህ የሴት ወይዘሮ ብየሻለሁ የዙዙዬ እናት ማለት ነው እንግዲህ እንዴት አባቱ እንደሚያምር ፍጥሩ ያው ሁላችሁም እያያችሁት ነው። አህሙና ፈክየም እንግዲህ የኔ ፈንድሻዎች እንዳያችኋቸው እነሱ ያሉበት ቪዲዮ እንግዲህ ድምቅምቅ እንዳለ እንደ ፈንድሻ እንደ ፈነዳ ማለት ነው፣ ያኔ ፍክትክትክት እንዳለ ነው። እንግዲህ እንደተለመደው ያው እንግዲህ የፈክየም ለአህሙ ያላት ቦታ እየጨመረ ነው። አላህ ይጨምርልሽ ብያለሁኝ ያው እንዳያችሁት እንግዲህ ምግብ ሲበሉ ራሱ እያጎረሰችው ነበረ፣ እየተቃለዱ ነበረ፣ እያዛገችው ነበረ። እንግዲህ ይህ ከምን የመነጨ ነው ካላችሁኝ፣ ፍቅር ነው። እንደዚህ አይነቱ ፍቅር ይጨምራል ማለት ነው። እንደውም የኛ ኦዲንሶች ማለት ነው የመዳም ቅመሞች እኮ በደንብ ነው የሰው ሁኔታ የሚገባቸው ማለት ነው። መጣላት ለአህሙና ለፈኪ ምርጥ ሀሳብ ይዞ መጣ። ምርጥ መፍትሄ ይዞ መጣ። ፍቅረኛሞች እንደ ፍቅረኛሞች ማለት ሳይሆን ጓደኛሞች እንደ አህሙና እንደ ፈኪ ተጣልታችሁ መልሳችሁ ታረቁ እያሉ ነበር ማለት ነው። ያው ኮመንትን ያነባብብ የለም በጣም ላይ ተመልካች ናቸው። በደንብ ልኮ ነው የሚረዱት የመዳንቅሞች እና ዛሬ በዙዙ ፋሚሊ ቤት ምን ይዘው ልመጡ ፊጥሮውስ እንዴት ነበር የሚለውን እንጨዋወታለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ከኔ ጋር ያለው አልሐምዱሊላሂ ረብል ዓለሚን እንዲሁም ክርስቲያኖች ወገኖቼ ሰላም ጤና ይስጥልኝ እያለሁ ሁላችሁም በእያላችሁበት ያዝናህ ያላህ ዝነትና ራህመቱ አይለያችሁ እያልኩኝ ሮመዳን እንግዲህ አለቀብን፣ ሁለት ቀን ቀረው። ሱብሃንአላህ እንዴት እንደሮጠ ማለት ነውእና ጾማቸውን ከተቀበላቸው አጅራቸው ከተጻፈላቸው ባሮቹ ያድርገን እያልኩኝ እንግዲህ ይችን ሁለት ቀን አላህ ዋየ ለተቸገረው እርዚቅን፣ ለታመመው ፈረጀውን ሁሉንም በቃ አላህ የጠየቅነውን ኩላ የሚሞላልን እያድርግልን እያልኩኝ የዛሬው እንግዲህ ቪዲዮዬ ከመግባቴ በፊት ለቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ መሆን ትችላላችሁ። እነ ፈንድሻዎች እኔ ቤት እንግዲህ ይመጡላችኋል ማለት ነው። የነሱ ወዳጆች አለፍ ስትሉ የምታዊ ሰብስክራይብ አድርጉኝ። እኔም አንዷ የናንተ ውህት የመዳም ቅመም ነኝና አሳድጉኝ ማለት ነው። አምስት ሺ በደንብ ናፍቆኛል። በላችሁ በደንብ ነው የናፈቀኝና አምስት ሺ እንኳ አስገቡኝ ማለት ነው። እንግዲህ ዙዙ ፋሚሊንም ወደ መቶ ሺህ ቆስቁሶት ባለን ነው ፈቂ የም ልገባ ትንሽ ነው የቀራት ሰብስክራይብ እያደረጋችሁ ማለት ነው። በዙ አጋጣሚ ዛሬ እንግዲህ የዙዙዬናት ማለት ነው ቢታኒያ በቃሏ መሰረት ያው ባለፈ ፊጥራ ስታረጋ አህሙን አልጠራችሁም ነበር እና ለምን ፊጥራ አልጠራችኝም? እንዳለ በፈክዬ ቤት ቪዲዮ ላይ አይታችኋል። እሷ ደግሞ ኤክስ ካለሁ በበለጠ በዚህ በሰጥኋችሁ በሰርፕራይዜ ፍክት ብላችሁ እንድትመጡልኝ እኔ አስፈጠራችኋለሁ ብላ ነበረ። ቃሏን አክብራ እነሱም የተባሉትን ቃላቸውን አክብረው በዛ በሰጠቻቸው በአማረው ልብስ እንግዲህ ፍክት ብለው መጥተዋል ማለት ነው። ፊጥራዋንም እሷ በደንብ አሳምራ ሰርታ ጠብቃቸዋል። እንግዲህ ብዙም እነሆ ሁሴን የሚባለው ማን ነው የሚባለው የዛ የወሎ ልጅ እነሱ ሁላ የተካተቱበት ፊጥራ ነበረ ማለት ነው። ሁሉንም አካታለች። የሂጃቧ ንግስትም፣ የሊቃቢስቷ አለቃዋም ነበረች ማለት ነው። አለች እኔ ያላቃትም ግን አለች ማለት ነው። ማሻ አላህ ሊቃቢስቷ እንዴት አባቷ እንደምታምር እና ለሁሉም ነገር አላህ ይጨምርልሽ። በወጣ የተካ ማለት ነው። ጾመኛን ማስፈጠር አጅሩ በጣም በጣም ትልቅ ነገር ነውና እሷ እንግዲህ ያው ለሁለተኛ ጊዜ ጾመኛን እያስፈጠረች አጅሩን ለመካፈል ቱር ቱር ብላለች ማለት ነው። እኛም የመዳም ቅመሞች እንግዲህ ወር ሙሉ ጾመኞችን እያስፈጠርን ቆይተናል ማለት ነው። የሁላችንንም አጅር እንግዲህ እሱ ይጻፍልን ማለት ነው። ዛሬ እንግዲህ ቢታንያ የዙዙ ፋሚሊ ማለት ነው። የዙዙዬ ናት። አይታችኋል ያልሰራችሁ ፍጡር የለም። በደንብ አድርጋ ሰርታለች። ፈኪዬና አህሙም እንግዲህ ያው አይ ፈኪዬ ጀመረች እኮ ማዛግ። እንግዲህ ያው እኔ እንዲ እንዴት ደስ እንዳለ በቃ ማለት ነው። ፈኪ ከዛ ድሮ ከሚሰሩት ቪዲዮ አስተያየቷና አሁን ያላት አስተያየት ላህሙ እንዴት እንደተለየብኝ ልነግራችሁ አልችልም ማለት ነው። በፊት እኮ እንኳን ልታጎርሰው ማለት ነው የሆነ ብቻ ያው ያያችኋት ምን መግለጽ አይጠበቅብኝም ማለት ነው። ያው ተቀይራለች እንግዲህ አላህ ይጨመርበት እና ወደ ወደ እንትኑ ይግቡ ማለት ነው። እንትኑ ምንድነው እንዳትሉ ማለት ነው። ያው እሱ ሲጨመርበት ነው። ሰው ባላ አይደለም ተመልካች ባል አይደለም አህሙ ባል አይደለም ፈኪ ባለች አይደለም። እና ፈጣሪ አላሁ Subhanahu Wa Ta'ala ከፈቀደ ይገባሉ ማለት ነው። እና የዛሬው ፊጥራ እንግዲህ እንዴት በደንብ ያምር ነበረ። ሁሉም አስተያየት እየሰጡ ነበረ እንግዲህ አህሙም ይጣፍጣል ብሏል። ነገር ግን ቢታንያዬ የሁላችሁንም ሁላችሁንም በልታችሁ መሸምጠጥ የለም ኑ መስክሩ እያለች ነበር። ምክንያቱም በሮመዳን በሮመዳን ሰውን ልጅ ጠርታችሁ አስፈጥራለሁ ስትሉ በጣም ነው ድካሙ ማለት ነው። ጾመኛ የሆናችሁ ምግብ ስትሰሩ በጣም ይሰማል ድካሙ። እና በዛ ላይ እንግዲህ ሀስባችሁታን መጥፎ አስተያየት ቢጣል ምን ያክል እንደሚለክም ድካሙ በድካም ሆኑ ይጨምራል ማለት ነው። ለፍታችሁ ጋጥራችሁ ያ ምግብ ጥሩ አይደለም ከተባላችሁ ቅስም ይሰብራል ማለት ነው። እኔ ራሱ እዚህ ማለት ነው የመዳም ቤት እንግዲህ ታውቃላችሁ ምን ያክል እንደሚሰራ ማለት ነው። እዚህ ቆማችሁ እስከ ለሊቱ አስር ሰዓት ተኩል ምናምን አራት ሰዓት ማለት ነው እዛ ድረስ ቆማችሁ እንግዲህ ድካሙ ያው ትረዳላችሁ ማለት ነው። በዛው ላይ ደግሞ እንግዲህ የዛሬው ዛሬው አንሷል ወይ እንትን ብሏል ቢሏችሁ ድካሙ በጣም ይጨምርባችኋል ማለት ነው እና ሁሉንም እንግዲህ የበሉትን ኖ እንደው ቀርጥፍ አድርጋችሁ መሄድ የለም እያለች ነበር። ግን ማሻላህ ሞያሽ ነው ያሉት ሁሉም ማለት ነው። ያው ሁስኒ የሚባለው የተለመደ ነው። እዛ ወሎም እንደነበረች አብሯት ይበላ ነበር እና አብሯቸው ዘው ቅርብ ነበሩ እና የእሷ ሙያ ተዕዱም ለእኔ ያወቅሁት ነው የተመሰከረላት ነው በእኔ ባለሙያ ነች ብሏል። እንግዲህ ያው አህሙም ይጣፍጣል ብሏል። ያኛው ወንድማችን እንግዲህ ይጣፍጣል ሁሉም አሪፍ ነው ብለዋል። ሊቃቢስቷ ምህታችን ከልብ ከልብ እናመሰግናለን በደንብ እየጣፍጣል ብላ እንግዲህ ምስጋናዋን አቅርባለኝ። ፈክዬ ደግሞ እንግዲህ የሙያዋ ንግስት ማለት ነው፣ የፈንዲሻዋ ንግስት ፈንዲሻ ማለት ነው። ጎረቤቴ ስለሆነች ነው ብላለች። መልክ ስጠኝ እንጂ ሙያ ተገሮ ቤቴ ይባል የለ ብላለች። አሁን ላይ ደግሞ እንግዲህ ያ ነበር ድሮ ነበር ያ። አሁን ላይ ደግሞ መልክ ስጠኝ እንጂ ሙያ ከሶሻል ሚዲያ ሆኗል ማለት ነው ያው አረብ ሀገር፣ እንግዲህ ሀየት አድርጎ የሄደ ቅመም ሁላ ባለሙያ እንደሆነ ማንም የተመሰከረ ማንም የመሰከረልንን ማለት ነው ባለሙያዎች እንደሆነን ማለት ነው። እዙ ቢታንያ ደግሞ ሳዑዲ አረቢያም ስለነበረች ሁሉም ነገር ትችላለች ማለት ነው። አሁን ላይ ነገሩ አገር ያሉትም ባለሙያ ሆኗል። በጣም እንደ ድሮ አይደለም ማለት ነው። ምክንያቱም ሙያ ከሶሻል ሚዲያ የሚለው ነገር ስለሚሰራ ማለት ነው። እና እንግዲህ የዛሬው ፊጥራቸው በአማረ ሁኔታ ያው ፈኪይና አህሙም እንግዲህ ቃላቸውን አክብረው ከነ ልብሳቸው መጥተው ፊጥራቸውን በደንብ ታድመዋል ማለት ነው። እናመሰግናለን። ዙዙ ፋሚሊ እንግዲህ ቃልሽን አክብረሽ እነኝህን ፈንድሻዎች ሽን እንግዲህ በቤትሽ አሁንም የባለፈውን እጥፍ አድርገሽ ስለ ካሹ ከልብ እናመሰግናለን። አሁን እንግዲህ ይበቃሃል፣ ወደ ቤትህ ተመለስ፣ በቤትህ ቪዲዮ ስራ ብለዋል ብዙ ኮሜንታተሮች ማለት ነው። የእኔም የሁሌ መልእክቴ ነው ማለት ነው። ይበቃሃል ኦዲየንስ ነው እንግዲህ ቪዲዮ እንዳትሰራ ያደረገ ኦዲየንስ፣ ደግሞ እንግዲህ ተመለስ እያለህ ነውና ልትመለስ ይገባል ማለት ነው። በቤትህ ቪዲዮ ስራ አላለሁኝ። እንግዲህ ባማረ ሁኔታ ይችን ሁለት ቀን ይመጣል ብዬ አስባለሁ። ለኢድም ቢሆን እንግዲህ ይመጣል ብለን እናስባለን። እስከዛው ድረስ እንግዲህ በአዲስ ቪዲዮ እስከሚመጡ እኔም እስከምመጣ መጣ፣ እናንተ ለቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ የእነሱንም ቻናል ሰብስክራይብ አድርጓቸው የደግሞቶ ኬክ እንደማንኞቹም እየተወሮች ማለት ነው ቢታኒያ እንግዲህ የሴቷ ጀግና እናመሰግናለን ቃልሽን ስላከበርሽ ማለት ነው አላህ ከጎንሽ ይሁን ለሁላችሁም አላህ ከጎናችሁ ይሁን እሱ ይርዳችሁ እያልኩኝ በዙሁ ሰናበታችኋለሁ አብሬያችሁ የቆየሁትን የፎዚ ሸጋ እናት ነበርኩኝ አሰላሙ አሌይኩም ወራህመቱላሂ ወበረካቱ ሰላም ለሀገራችን